ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ ሆይት ወንድሞቼ እንደምን ልኝ እኔ አልহামዱሊላህ በጣም ሰላም ነኝ በእያላችሁ በሰላማችሁ በዝት ይበልልኝ ማለት ነው ዛሬም እንግዲህ እንደተለመደው የተለያየ ትምህርቶችን እየላችሁ በቅብ ይያላችሁ እስከ መጨረሻው እንደምትከታተሉኝ ያለ ተራጣራም የማታቆን ካላችሁ ሰይዱር ቆባላለሁ ቻናሌን ኮድራችሁት ላይክ ሰብስክራይብ ሼር ማድረጋችሁን እንዳትረሱ ማለት ነው የዛሬው ትምህርት ለየት ያለ ነው የርጎ አስደናቂ የጤና በረከቶች የሚለውን እና ያለ ማለት ነው ጣፋጭ ጣፋጭና ገንቢ ንጥረ ምግቦች ማለት ነው ይፈልጋሉ እርጎ ሰውነታችን በሚያስፈልጉት ንጥረ ነገሮች የተሞላ ነው ይላናል። በምግብ ገበታ ውስጥ ማካተት ያለቦት ለምን እንደሆነ እናያለን ማለት ነው። ለአንጀት ጤንነት ፕሮባዮቲክስ የምግብ መፈጨትን ያሻሽላል፣ እንዲሁም ጤናማ አንጀት እንዲኖርን ያደርጋል ማለት ነው። ከፍተኛ ፕሮቲን ምንጭ ማለት ነው። ለጡንቻ ጥገና በጣም ጥሩ ነው፣ እንዲሁም ረዘም ያለ ጊዜ የሙሉነት ወይንም ጥጋብ እንዲሰማውት ያደርጋል ማለት ነው። እርጎ ማለት ነው። ትዝ ይበላችሁ እስኪ። እንግዲህ አጥንትን ያጠናክራል። በካልሽየም እና በቪታሚን ዲ የበለጸገ ስለሆነ ለአጥንትና ለጥርስ ጥንካሬ አስፈላጊ ነው ማለት ነው። እንግዲህ ጥርሶቻችሁ እንዳይበላሹ ይህን ነገር ተጠቀሙ ማለት ነው። የበሽታ የመከላከል ስርዓት ድጋፍ ስናይ ፕሮባዮቲክስና አልሚ ምግቦች በሽታን ለመከላከል ይረዳሉ ማለት ነው። ልብ ጤና። ስለ ልብ ጤና ደግሞ ስናይ መጥፎ ኮሌስትሮልን እና የደም ግፊትን ይቀንሳል ማለት ነው። ክብደትን ለመቆጣጠርም ይረዳል። ከፍተኛ ፕሮቲን ስላለው ረሃብን ለመቆጣጠርና ስብን ለመቀነስ ይረዳል ማለት ነው። ማራኪ ቆዳ። ፕሮባዮቲክና ላክቲክ አሲድ ማራኪና እርጥበት ያለው ደረቅ ያልሆነ ቆዳ ያበረታታሉ ማለት ነው። በጣም ጠቃሚ ምክሮቹ ስናይ ከፍተኛ ጥቅም ለማገኘት ማቅለሚያ እና ማጣፈጫ በአጠቃላይ ምንም ያልተጨመረበት እርጎ ይምረጡ ይለናል። ስለዚህ እናንተ እንግዲህ ምርጫችሁ እንደዛ ይሆን ማለት ነው። የግሪክ እርጎ ከፍተኛ የፕሮቲን መጠን ያለው ግሩም አማራጭ ነው ማለት ነው። ምንም ማቅለሚያ ስለማይጨምሩበት ማለት ነው። ስለዚህ ይህን ነገር ተጠቀሙበት እሺ። እሺ፣ ሌላው የምናየው ስለ ድንገተኛ እርግዝና መከላከያ እንክብሎች ማወቅ ያለብን ነጥቦችን እናያለን። ድንገተኛ እርግዝና መከላከያ ክኒኖች ማለት ነው ኤሲፒ የሚባሉት ወይም ጥንቃቄ ከጎደለው የግብረ ስጋ ግንኙነት በኋላ የሚወሰዱት መደበኛ የወሊድ መከላከያ ከከሸፈ፣ ካልወሰዱ ወይንም ከወሲብ ጥቃት በኋላ እርግዝናን ለመከላከል አስተማማኝና ውጤታማ መንገዶች ናቸው። ይሁን እንጂ መደበኛ እርግዝና መከላከያ ዘዴዎች መተካት የለባቸውም ወይም አይተኩም። ጠቃሚ የሆኑ አንዳንድ የጤና ምክሮች እንደሚከተሉት እናቀርባቸዋለን፣ ማለት ነው። አንደኛ፣ ጊዜ ወሳኝ ነው። ለምሳሌ ድንገተኛ የእርግዝና መከላከያ እንክብሎች ማለት ነው ጥንቃቄ የጎደለው የግብረስጋ ግንኙነት ከተፈጸመ በኋላ በተቻለ ፍጥነት ሲወሰዱ በጣም ውጤታማ ይሆናሉ ይላል። ለቨርኖጅስተሪል ክኒኖች ለምሳሌ ፕላን በሀያ በሰባ ሁለት ሰዓታት ውስጥ ሲወሰዱ በተሻለ ሁኔታ የሚሰሩ ቢሆንም እስከ አምስት ቀናት ድረስ የተወሰነ ውጤት ሊኖራቸው ይችላል። ይላል እስከ አምስት ቀን እንግዲህ ባለ ሰባ ሁለት ሰዓቱ ማለት ነው አምስት ቀን ድረስ ወይም ዩ ዩሊ ፕሪስተል አስቴትስ አስቴት የሚባለው ማለት ነው። ለምሳሌ ኤላ ከግብረስጋ ግንኙነት በኋላ እስከ መቶ ሀያ ሰዓታት እስከ አምስት ቀናት ድረስ ውጤታማ ነው ይሄ ማለት ነው። የሚሰሩት እንዴት ነው ካልን ሀው ቴክ ወርክ የሚለው ማለት ነው። ድንገተኛ እርግዝና መከላከያ ክኒኖች ኦቪሌሽን ያዘገያሉ ማለት ነው። እንቁላልን መለቀቅን ይከላከላሉ ማለት ነው። ነገር ግን ቀደም ብሎ የነበረውን እርግዝና አያቋርጡትም ማለት ነው። ያ የሚሆነው አሁን ላለው ነው እንጂ ከዛ በፊት ቀድሞ መድኃኒት አንድ ሴት ሳት ወስድ እንትን ካደረገች እርግዝናውን መከላከል አትችልም ማለት ነው። በግብረ ስጋ ግንኙነት ከሚተላለፉ ኢንፌክሽኖች አይከላከልም ማለት ነው። የአባላዘር በሽታዎችንም ለመከላከል ኮንዶም ይጠቀሙ ይላል ማለት ነው። ሊያጋጥም የሚችሉ የጎንዮሽ ጉዳቶች ስናይ ከተለመዱት የጎንዮሽ ጉዳቶች መካከል ማቅለሽለሽና ማዞር፣ ድካም፣ የጡት መጠጠርና መደበኛ ያልሆነ የተዛባ የደም መፍሰስ ይገኝበታል ማለት ነው። ክኒኑን ከወሰዱ በኋላ ባሉት ሁለት ሰዓታት ውስጥ ማስመለስ ከተከሰተ የጤና ባለሙያ ያማክሩ። ሌላ እንክብል ሊያስፈልገዎት ይችላል ማለት ነው። አንድ ሴት ለምሳሌ መድኃኒቱን ከወሰደች በኋላ ልክ ከሁለት ሰዓት በኋላ ቢያስታውቃት ያ መድኃኒት አሁን እየሰራ አይደለም፣ ወጥቷል ማለት ነው። ስለዚህ የጤና ባለሙያ ማማከርና እንደ አዲስ ሌላ መድኃኒት መውሰድ አለባት ማለት ነው። ብዙ ጊዜ እንደዚህ ስህተት ተፈጠረ ምናም ብለው የሚሉት ይሄ አይነት ችግር ነው ማለት ነው። ለመደበኛ አገልግሎት አይውልም ማለት ነው። ድንገተኛ የእርግዝና መከላከያ ክኒኖችን ስናይ እንደ መደበኛ የወሊድ መቆጣጠሪያዎች ለምሳሌ ክኒኖች፣ አዩዲ፣ ኢፕላንት ውጤታማ አይደሉም ማለት ነው። አዘውትረው መጠቀም የወር አበባ ዑደት ሊያስተጓጉል ተጓጉል ይችላል። እንዲሁም እንደ ዋና የእርግዝና መከላከያ ዘዴ ሆኖ እንዲጠቀሙት አይመከረም። ተደራሽነትና ምክሮችን ስናይ ድንገተኛ የእርግዝና መከላከያ ክኒኖች ማለት ነው ያለ ሐኪም ትዕዛዝ ያለ መድኃኒት ማዘዣ ወረቀት ማለት ነው ብዙን አገሮች ብዙ ሀገሮች ይገኛሉ ማለት ነው። እንደዚህ ያለ ሐኪም ያለምንትን ይጠቀማሉ ማለት ነው። የጉበት በሽታ፣ ከባድ አስም ካለዎት ወይንም አንዳንድ መድኃኒቶችን የሚወስዱ ከሆነ ከመጠቀሙ በፊት ሐኪምን ማማከር አሪፍ ነው ማለት ነው። እያንዳንዱ መድኃኒት ዝም ብለን አገኘን ብለን የሚወሰዱ መድኃኒቶች ጥንቃቄ አድርጉ። ሌላውም ቢሆን ማንኛውም መድኃኒት ቢሆን ማለት ነው፣ ተመርምራችሁ ቼክ ተደርጋችሁ ነው እንጂ መውሰድ ያለባችሁ። ዝም ብላችሁ ያገኛችሁትን መድኃኒት መውሰድ ሳይድ ኢፌክት አለው ማለት ነው። ጠቅሞ ስታይ ጉዳቱ ያመዝናል ማለት ነው። ክትትል ማድረግ የሚለውን ስናይ የወር አበባ ከአንድ ሳምንት በላይ ዘግይቶ ከሆነ እርግዝና ምርመራ ያደርጋሉ ማለት ነው። ለቀጣይ እርግዝና ለመከላከል እንደ አዮዲን የወሊድ መከላከያ ክኒኖች ወይንም ኢምፕላንት ያሉ አማራጮችን ለመጠቀም ከጤና ባለሙያዎች ጋር መወያየት ግድ ነው ማለት ነው። ስለዚህ ጥንቃቄ አድርጋችሁ ለማድረግ ሞክሩ። ያለበለዚያ ሳይድ ኢፌክት ይፈጠራል ነው። የመጨረሻ ማሳሰቢያውን ስናይ ድንገተኛ የእርግዝና መከላከያ እንክብሎች መጠባበቂያ አማራጭ እንጂ መደበኛ እርግዝናን መከላከያ ዘዴ አይደለም ማለት ነው። እንደ መጠባበቂያ ነው እንጂ ያኔ መደበኛ አይደለም ማለት ነው። ለተሻለ የስነ ተዋልዶ ጤና እንዲኖረት ሁል ጊዜ መደበኛ እርግዝና መከላከያ እና ደህንነቱ የተጠበቀ የወሲብ ልማዶችን ቅድሚያ ይስጡ ይላል ማለት ነው። እንግዲህ ይህን ተግባራዊ ማድረግ የእናንተ ስራ ነው የሚሆነው ማለት ነው። እኛ ያለውን ነገር ወደ አድማጮች ማድረስ ነው ማለት ነው። መተግበር ደግሞ የአድማጮች ስራ ነው መሆን ያለበት አደለ? ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁ ልኝ እኔ አልሐምዱሊላ በጣም ሰላም ነኝ። በእያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬም እንግዲህ እንደተለመደው የተለያዩ ትምህርቶችን ይዤ ላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታቁኝ ካላችሁ ሰይዱር ቆባላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። የዛሬው ትምህርት ለየት ያለ ነው። የእርጎ አስደናቂ የጤና በረከቶች የሚለውን እናያለን ማለት ነው። ጣፋጭ ጣፋጭና ገንቢ ንጥረ ምግቦች ማለት ነው ይፈልጋል ሉ እርጎ ሰውነታችን በሚያስፈልጉት ንጥረ ነገሮች የተሞላ ነው ይላናል። በምግብ ገበታ ውስጥ ማካተት ያለብዎት ለምን እንደሆነ እናያለን ማለት ነው። ለአንጀት ጤንነት ፕሮባዮቲክስ የምግብ መፈጨትን ያሻሽላል፣ እንዲሁም ጤናማ አንጀት እንዲኖርን ያደርጋል ማለት ነው። ከፍተኛ ፕሮቲን ምንጭ ማለት ነው። ለጡንቻ ጥገና በጣም ጥሩ ነው፣ እንዲሁም ረዘም ያለ ጊዜ የሙሉነት ወይንም ጥጋብ እንዲሰማውት ያደርጋል ማለት ነው። እርጎ ማለት ነው። ትዝ ይበላችሁ እስኪ። እንግዲህ አጥንትን ያጠናክራል። በካልሽየም እና በቪታሚን ዲ የበለጸገ ስለሆነ ለአጥንትና ለጥርስ ጥንካሬ አስፈላጊ ነው ማለት ነው። እንግዲህ ጥርሶቻችሁ እንዳይበላሹ ይህን ነገር ተጠቀሙ ማለት ነው። የበሽታ የመከላከል ስርዓት ድጋፍ ስናይ ፕሮባዮቲክስ እና አልሚ ምግቦች በሽታን ለመከላከል ይረዳሉ ማለት ነው። ልብ ጤና። ስለ ልብ ጤና ደግሞ ስናይ መጥፎ ኮሌስትሮልን እና የደም ግፊትን ይቀንሳል ማለት ነው። ክብደትን ለመቆጣጠርም ይረዳል። ከፍተኛ ፕሮቲን ስላለው ረሃብን ለመቆጣጠርና ስብን ለመቀነስ ይረዳል ማለት ነው። ማራኪ ቆዳ። ፕሮባዮቲክና ላክቲክ አሲድ ማራኪና እርጥበት ያለው ደረቅ ያልሆነ ቆዳ ያበረታታሉ ማለት ነው። በጣም ጠቃሚ ምክሮቹ ስናይ። ከፍተኛ ጥቅም ለማግኘት ማቅለሚያ እና ማጣፈጫ በአጠቃላይ ምንም ያልተጨመረበት እርጎ ይምረጡ ይለናል። ስለዚህ እናንተ እንግዲህ ምርጫችሁ እንደዛ ይሆን ማለት ነው። የግሪክ እርጎ ከፍተኛ የፕሮቲን መጠን ያለው ግሩም አማራጭ ነው ማለት ነው። ምንም ማቅለሚያ ስለማይጨምሩበት ማለት ነው። ስለዚህ ይህን ነገር ተጠቀሙበት እሺ።